አሰላሙ ዓለይኩም ወራህመቱላሂ ወበረካቱሁ ውድ እና የተከበራችሁ የዩቱብ ቤተሰቦች ይ እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። ዛሬ አረም ላረም ተገኝቻለሁ። በስንት ዓመት ሀቂቃ ማለት ነው። ጤፍ አረም እንዴት እንደሚያደግም ሀይቃ ሶስት ሰዓት ላይ ነው የመጣሁት። አሁን ግን አንድ ሰዓት እንኳን ያክል አልተቀመጥኩም እና እጄ እጄን ነግራችኋለሁ። አልችልም። ይኸው እጄ ሀይቃ ከባድ ነው። ሀቂቃ ወይኔ እና በጣም ነው ማሻአላህ ጤፉ የሚያምረው ማሻላህ ማሻአላህ በሉ እና ጤፍ አረም መጥቼ ይሄን ይመስላል ያ ጀማአ ኑን ረም ገበሬ እንደዚህ ነው እንደዚህ እያረመ ነው ሀቂቃ እስኪ ሳርም ላሳያችሁ የሚታረሙ የማዳም ቀመሞች መቼ መረስታችሁ ይሆናል ብዙ አመት የቆያችሁ ማለት ነው ከአረም ተለይታችሁ እኔ በስንት እና ገበሬ እንደዚህ እየለፋ እየደከመ ነው ያላ በጣም ከባድ ነው ወዴ አሁን በፊት እንደማርማ አሁን ልረምህ ብለው እንዴት ታርሙኝ? ኡፍ ያላ እና ይህን ይመስላል የጀማአ ማሻአላህ ሳትሉ እንዳታልፉ እዩ ያርምኩ ነው አሁንም። አሁን ግን አምስት ሰዓት ስለሆነ ልሄድ ነው። አይቀድክም ምን ያለኝ ወለህ እና ይህን ይመስላል። ማሻአላ ማሻላህ በሉ። አረሙንም ነው አስተራርሙኝ። ጠራራው ደግሞ ልነግራችኋል አልችልም። አሁን ደግሞ ግንቦት ገባ መሰለኝና እና ይህን ይመስላል። ያ ጀማዓ ጠላ እንኳ እዚ ምንባል ቻልኩ ወላሂ። እና ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ያ ጀማዓ አመሰግናለሁ። ወዳችኋለሁ። አከብራችኋለሁ። ውድ ቤተሰቦች ይመቻችሁ። እና ደግሞ ላስጎብኛችሁ። እስኪ ተራራ ምናምን እዩ። ዚማዶ ያለው ሳኮ ይባላል። እዛ ደግሞ ጨባ ወደዛ ታች ደግሞ ጀጎላ ገራዶ ምናምን፣ ወደዚህ ደግሞ ወደዚህ ምንድን ነበር ስሙ? ይሄ ደግሞ ጎበዴ ነው መሰል የሚባለው። እዛ ላይ ደግሞ ያለው ጎራ ከታያችሁ፣ እዛ ጋ እጅ የሚጠቁማችሁ ማለት ነው። እዛ ጋ ደግሞ ደረቋይራ ይባላል፣ በዚህ ጋ ማለት ነው። እና ይህን ይመስላል ያ ጀማ። እስኪ እስከዚህ ድረስ ፈታ ካረኳችሁ በጣም ነው ፈታ የሚያረካ ይቃ እዚህ ጋ ሳሩ በጣም ነው የሚያምር። ወለይ ጠራራው ነው እንጂ ማለት ነው። ማሻላ ተባረክ ራህማን እና ይህን ይመስላል። በዛውም ዘና ፋታ አልኩ። በነገራችሁ ላይ